አንድ ሰው መተት ሲመተትበት የራሱ የሆነ የጠባይ መገለጫዎች አሉት። ስለዚህ መተት የተመተተበት ሰው አራት አደገኛ ጠባያት አሉት። እነሱ ምን ምን ናቸው የሚሉትን እንመልከት። የወለላይቱ መቤት ልጆች፣ አንድ ሰው መተት ሲመተትበት ከራሱ ከተፈጥሮ ጠባይ ውጪ በአጠቃላይ አራት አደገኛ ጠባያት ይኖረዋል። እነሱም አንደኛ የራሱ የተፈጥሮ ጠባይ ነው። ሁለተኛው ያስመተተበት ሰው ጠባይ ነው። ሶስተኛው የመተተበት የደብተራው ወይም የጠንቋዩ ጠባይ ነው። አራተኛው የደብተራው አካል ነው። ስለዚህ አንድ ሰው መተት ተደረገበት ማለት በቀጥታ ከራሱ ጠባይ ውጪ አራት አደገኛ ጠባያትን ይዋረሳል ወይም አራት የማያውቃቸውን አደገኛ ጠባያት በሕይወቱ ያስተናግዳል። በቀላል አገላለጽ መተት የተደረገበት ሰው ከራሱ ጠባይ ውጪ አራት አካላት በአንድነት ይሆናል ማለት ነው። ዘርዘር አድርገን እናያለን። አንድ ሰው መተት ተደረገበት ማለት ከራሱ ውጭ አራት አካላት አሉት ማለት ነው። እነዚህ አካላት ህይወቱን ይበጠብጣሉ። ጠባዩን እንደ ንፋስ እንዳይጨበጥ ያደርጋሉ። መተት የተደረገበት ሰው እንኳን ሰዎች ሰውየው ራሱ የራሱን ጠባይ አያውቅም። ወጥ ሳይሆን ብጥብጥ ያለ ጠባይ ነው የሚኖረው ለዚህም ነው ብዙ ጊዜ መተት የተደረገባቸውና መተት በየጊዜው የሚታደስባቸው ሰዎች ጠባያቸው ለራሳቸው ለራሳቸው ሰዎች ለቤተሰባቸው፣ ለጓደኛቸውና ለወዳጃቸው የማይታወቀው። ለምሳሌ መተት ያስደረገበት ሰው በጠባዩ ነጭናጫ፣ ቁጡ፣ ተሳዳቢና ትዕግስት ቢስ ከሆነ የተመተተበት ሰው በድንገት ጠባይ ይቀየርና ነጭናጫ፣ ቁጡ፣ ተሳዳቢና ትዕግስት ቢስ ይሆናል። ብዙ ጊዜ መተት የተመተተባቸውና መተት የሚታደስባቸው ሰዎች በአንድ ጊዜ የአምልኮት ሕይወታቸው ይቀየራል። ይህ ማለት ምን ማለት መሰላችሁ? በአንድ ጊዜ ያስለመዱትን ጸሎት፣ ስግደት፣ ቅዱስ ቁርባን መቀበል፣ ቤተ ክርስቲያን መሄድ፣ ሄዶን ማስቀደስ፣ ስብከት መስማት፣ በመቁጠሪያ መቀጥቀጥ ወዘተ እርግፍ አድርገው ይተዋሉ። የሚያሳዝነው መጸለይ፣ መስገድ፣ መቁረብ፣ ቤተ ክርስቲያን መሄድ፣ በመቁጠሪያ መቀጥቀጥ ወዘተ ይፈልጋሉ ግን፣ ይህንን ለማድረግ መንፈሳዊ አቅም ያጣሉ። ምናልባት እንደምንም ብለው የግድ ታግለው ቢጸልዩ ጸሎቱ ያስጠላቸዋል። የለመዱት ጸሎት በጣም ይረዝምባቸዋል። ጸሎቱ አላልቅ ይላቸዋል። ጸሎቱ ስልችት ይላቸዋል። እንደ ቀድሞ ሕሊናቸውንና ልቦናቸውን ሰብስበው በተመሰጦ ሆነው መጸለይ አይችሉም። በመቁጠሪያ ሲቀጠቅጡ በፊት ህመም የማይሰማቸው አሁን በመቁጠሪያ ሲቀጠቅጡ ከበፊቱ በተለየ ሁኔታ ህመም ይሰማቸዋል። የሚገርመው ደግሞ ብዙ ስግደትን ማለትም የአምልኮት ስግደትን፣ የመቀጥቀጫ ስግደትን ቀጥቅጠው እንዳልሰገዱ ስግደት ተራራ ይሆንባቸዋል። ገና ለመስገድ ሲያስቡ ልክ እንደሰገደ ሰው ቀድሞ ይደክማቸዋል። ቅዱስ ቁርባን ላለመቀበል ምክንያት ያበዛሉ፣ ምክንያት ይደረድራሉ። አንዳንዴም በእግዚአብሔር ዘንድ ተቀባይነት በሌለው ትትና ተጠምደው ቅዱስ ቁርባን መቀበል ይተዋሉ። ቀድሞ በአምልኮትዮት ትግበራ ያገኙት ፋይዳ አሁን ትልቅ እዳ ይሆንባቸዋል። ቀድሞ የነበራቸው ትጋት አሁን ወደ መሰልቸትና ወደ ጭንቀት ይቀየራል። ቀድሞ የነበራቸው መንፈሳዊ ደስታ፣ መንፈሳዊ ሞራል፣ መንፈሳዊ ብርታትና ልዕልና እልም ወዳለ ስንፍና ይቀየራል። ይህ ሁሉ ለምን እንደሆነ ታውቃላችሁ? አንደኛ በመተት አጋንንት ያስመታችሁን ሰው ጠባይ ስትዋረሱ ነው። ያስመተተባችሁ ሰው ስለማይጸልይ ስለማይሰግድ ቅዱስ ቁርባን ስለማይቀበል፣ እናንተም የተመተተባችሁ ሰሙን አትጸልዩም፣ አትሰግዱም፣ ቅዱስ ቁርባን አትቀበሉም፣ ቤተ ክርስቲያን አትሄዱም፣ በመቁጠሪያ አትቀጠቅጡ። ሁለተኛው በመተት የገባው አጋንንት ደግሞ በራሱ እንዳትጸልዩ፣ እንዳትሰግዱ፣ ቅዱስ ቁርባን እንዳትቀበሉ፣ በመቁጠሪያ እንዳትቀጠቅጡ ስለሚያደርጋችሁ ነው። በአጠቃላይ መተት የተመተተባችሁ የተናከባችሁና የታደሰባችሁ ሰሞን ትጥቃችሁን ትፈታላችሁ። ማለትም አጅሬ መንፈሳዊ የጦረቃችሁን ጾም፣ ጸሎት፣ ስግደት ወዘተ ያስጠላችኋል። የመተተበት ደብተራ ወይም ጠንቋይ የግል ጠባዩ በቀለኛ፣ ሰውን የሚጠላ ክፉ ከሆነ የተመተተበት ሰውም በድንገት ጠባዩ ተቀይሮ በቀለኛ፣ ሰውን የሚጠላ ክፉ ይሆናል። ይህንንም የተዋረሰውን ጠባይ በቤተሰቡ ለምሳሌ በትዳር አጋሩ በልጆቹ እንዲሁም በወዳጆቹ እና በሰዎች ላይ ያሳያል። ስለዚህ መተት የተመተተበት ሰው የማያውቀውን መተት የመተተበትን የደብተራውን የጠንቋን ሰው ጠባይ ይዋረሳል። የደብተራውን አካል ያልኳችሁ ለምሳሌ መተት የመተተባችሁ ደብተራ እጁ ቆማጥ ወይም ጉንድሽ ከሆነ የእናንተም እጅ እቃ መያዝ ስራ መስራት አይችልም፣ ይዝላል ሊል ጸበል ስትጠመቁ ደግሞ እጃችሁ ቁልፍልፍ ይላል። እጃችሁ ድርቅ ይላል። የደገመባችሁ ደብተራ እግር ከሌለው እናንተም እግራችሁ ይዝላል። መሄድ ያቅታችኋል። ከቤት አትወጡም። ቤት ውስጥ ቁጭ ብላችሁ አልያም ተኝታችሁ ትውላላችሁ። ጸበል ስትጠመቁ እግራችሁ ይታሰራል፣ ቁልፍ ይላል። ሌላው አደገኛው የአካል ተዋርሶ ነው። የመተተባችሁ ደብተራ ሽማግሌ ከሆነ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 ፊደሉ አይታያችሁም። ቢታያችሁም ፊደሉ ተደራርቦ ለማየት ለመለየት ትቸገራላችሁ። ፊደሎቹ አይናችሁ ላይ ይርመሰመሳሉ። ይህ ምልክት ደብተራ ወይም ደጋሚው ላይ ያለው የአካል ችግር በላኮ መተት አማካኝነት የደብተራውን አካል ስትዋረሱ ነው። ሌላው መተት የተመተተበት ሰው ጠባዩን እጅግ የሚያከፋውና የሚቀያይረው በመተት የገባውን አጋንንት ጠባይ ስለሚዋረስ ነው። የመተት አጋንንት ውስጣችን ሲገባ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 ሌላው በመተት ውስጡ የገባ ዋጋንንት ጠባዩ ሲዋረስ የቅድስና ጠባይ አይኖረውም። ፈራ እግዚአብሔር ከውስጡ እየጠፋ ይመጣል። በዚህም እግዚአብሔርን መፍራት ይተዋል። ቆራቢ ከሆነ ቁርባኑን ይተዋል። ባስ ካለ ቁርባኑን በዝሙት ያፈርሳል። በፊት የሚያከብረውን የሚተገብረውን ህገ እግዚአብሔርን ስርዓተ ቤተክርስቲያንን ይተቻል፣ ይነቅፋል የአምልኮት ህይወትንም እርግፍ አድርጎ ይተዋል። ከዛም ሁል ጊዜ አብዝተው ስለጸለዩ ስለሰገዱ፣ ቤተክርስቲያንም ስለተመላለሱ አይደለም፣ ዋናው ልብ ነው እያለ የቀድሞ ትጋትን ትቶ ስንፍናን ደርቶ ይኖራል። በተቃራኒ መልኩ የሰውየውን ጠባይ ገልብጦ ለውጦ ትዕግስተቢስ፣ ነጭናጫ፣ ብስጩ፣ ቁጡ፣ ኃይለኛ፣ ዝንጉ፣ ንቃተ ሕሊናው የሞተ የፈዘዘና የመርሳት ችግር ያለበት ሲሆናል። ለዚህም ነው መተት የተደረገበት ሰው ሙሉ ለሙሉ በሚባል ደረጃ ጠባዩ ተቀይሮ ሌላ ሰው የሚሆነው። በግለሰብ ወይም በአንድ ሰው ላይ መተት ሲመተትበት ምልክቶቹ ምንድን ናቸው? የሚለውን ስንመለከት የወለላይቱን ቤት ልጆች፣ አንድ ሰው መተት ሲመተትበት የሚያሳየውና የሚያዩ ምልክቶች አሉ። እነሱም ራስን መጥላት፣ ከመጠን ያለፈ ድብርት ውስጥ መግባት፣ ባል ሚስትን ሚስት ባልን ብሎም ልጆችንና ቤተሰብን በድንገት መጥላት፣ ስራ መጥላት ወይም ስራ ቦታ ለመሄድ ስራ ቦታ በግድ መሄድ፣ ቢሄዱም በአግባቡ አለመስራት፣ በስራ ደስታ ማጣት፣ ስራ አለመስራት፣ የስራ እድል መዘጋት፣ ወይም ስራ ማጣት፣ ለዛውም ስራ የሚያስይዝ ትምህርት ተምረው በስራ ደስታ እያጡ ስራ መቀያየር፣ ከሰው ጋር አለመግባባት፣ ሁሉም ሰው ይጠላኛል፣ ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብና መጨነቅ፣ ከሰው ጋር አለመቀላቀል፣ ማለትም ብቸኝነትን መምረጥና ከሰው መራቅ፣ ሰርቶ አመዳፋሽ መሆን ማለትም ሰርቶ የገንዘብ በረከት ማጣት፣ ከፍተኛ ፍርሃት ውስጥ መውደቅ፣ ራስንም ሰዎችንም አለማመን፣ መኖር መጥላት፣ ራስን ለማጥፋት መመኘትና ለማጥፋት መሞከር፣ እልም ያሉ ሰነፍ መሆን፣ እንቅልፍ ሰላም ማጣት፣ እንዲሁም እላፊ መተኛት፣ ወይም ቤት ውስጥ ቀንም ሌሊትም መተኛትና ሲገላበጡ መዋል፣ አለመማር፣ ወይም ተምሮ ስራ አቶ ከቤት መዋል፣ ትዳር አለመያዝ በቤት ውስጥ ድንገተኛ ሰላም ፍቅር፣ በረከት ማጣት በሆነው ባልሆነ መጨቃጨቅ፣ መጣላት ቤት ውስጥ አይጥ የማይዛቸው መርዝ የማያገርላቸው አይጦች መኖር፣ መርዝ ስትሰጧቸው መርዙን እየበሉ መራባትና መወፈር፣ አይጦቹም እየተሯሯጡ ቤት ውስጥ መጨፈር፣ ልብሳቸውን በተለይ በሳጥን ውስጥ ያስቀመጡትን የሚወዱትን ልብስ በአይጥ መበላት፣ የቤታቸው የነሱም የልብሳቸውም ጠረን በሚቀፍ ሁኔታ መሽተት ቤታቸው የሚከብድ ስሜት መሰማት፣ ለምሳሌ ሳሎናቸው፣ መኝታ ቤታቸው ክብድ የሚል ስሜት መሰማት። እነሱም ይፈሩታል። በተለይ መኝታ ቤታቸው የቅዠትና የአስፈሪ ሕልም መናኸሪያ ይሆናል። አስፈሪና አስደንጋጭ በተለይ የሚያባርራቸው የሚያሳድዳቸው ሊገድላቸው የሚታገል ሰውና ሊነክሳቸው የሚያባርራቸው ውሻና ባብጅብ ያያሉ። የእነሱና የልጆቻቸው ፀጉር በከፍተኛ ሁኔታ ይቀጭማል፣ ይቀምላል። ቤታቸው መኝታ ቤታቸው ይቅማል፣ የቁንጫ፣ የቷን የቅጫም የበረሮ እና የተለያዩ ነፍሳት መጠራቀሚያ ይሆናል። ትናንሽ ነፍሳት በብዛት ቤት ውስጥ መገኘት፣ በቤቱ አካባቢና በስራው ቦታ ቁራዎች አለመጥፋት፣ ቤተክርስቲያን አለመሄድ፣ አለማስቀደስ፣ አባቶችን መጥላት፣ ጸሎት መጥላት ወይም አለመጸለይ፣ ከማህበራዊ ህይወት ገለል ብሎ በብቸኝነት ጥላ ስር መኖር ራስን መጣል፣ ለምሳሌ ራስን ዝቅ አድርጎ እንደማይረባ ማሰብ፣ ልብስ አለመቀየር፣ ሰውነት አለመታጠብ፣ አንድ ልብስ ብቻ ለብሶ ዝርክርክ ማለት፣ የመጫጫንና ክብድ የሚል ስሜት መሰማት፣ ሁል ጊዜ በጭንቅላታችንና በሰውነታችን ላይ የሆነ የሚከብድ ነገር ተሸክመን የሚከብድ ስሜት መሰማት፣ በህልማችን የሆነ ሰው እንጀራችሁን ሲወስድባችሁ፣ ሲታገላችሁ፣ የሆነ ነገር ሲነጥቃችሁ ውሻ፣ ጅብ አባሮ ሲነክሳችሁ፣ የሆነ ሰው አባሮ ሲይዛችሁ፣ ታግሎ ሲጥላችሁ፣ ሲመታችሁ ማየት፣ ሴት ከሆነች እንኳን ትዳር ልትይዝ ስለ ትዳር ሲወራ የመጥላት ስሜት መሰማት፣ ካገባችን በትዳሯ በፍቅሯ በሩካቤ ስጋ ደስታ ማጣት፣ ልጅ አለመውለድ፣ በተደጋጋሚ የጽንስ መጨናገፍ፣ ኃይለኛና ነገረኛ ሴት መሆን፣ ነገር ከያዘች አለመልቀቅ፣ አጥፍታ ይቅርታ አለመጠየቅ የማይጨበጥ ድንገተኛ ተለዋዊ ጠባይ ማሳየት፣ ሁልጊዜ ክፉ አጋጣሚዎችን ማስተናገድ፣ ለምሳሌ በተደጋጋሚ የመኪና አደጋ ማስተናገድ፣ ሰው የማይወድቅበት ቦታ በድንገት ወድቆ መሰበር፣ ከሰው መጣላት፣ ተደባርቦ ችግር ውስጥ መግባት፣ ሰው ላይ ችግርና አደጋ ማድረስ፣ ፊልምና ህልም የሚመስል ህይወት መኖር፣ ምንም ነገር ጀምሮ አለመሳካት፣ የጀመርነው ነገር ከፍጻሜ አለማድረስ የለፉበት ነገር ውጤት አለማየት፣ ጥሩ ስራ እየሰሩ እንደ ካሮት ቁልቁል ማደግ፣ በሚሰራው ስራ ሁል ጊዜ ስኬት ማጣት፣ ጤና ማጣት፣ በሽተኛ መሆን፣ በድንገት ታሞ ካልጋ መዋል፣ በሰዎች ዘንድ መጠላት፣ መገፋት፣ ራስን አጥፋ አጥፋ የሚል ስሜት መሰማት፣ የምግብ ፍላጎት መቀነስ፣ ያለ በሽታ በድንገት መክሳት ወዘተ ናቸው። የወለላይቱ መቤት ልጆች፣ እነዚህ ሁሉ የነገርኳችሁ የዘረዘርኩላችሁ ችግሮችና ምልክቶች አንድ ሰው መተት ሲመተትበት የሚያያቸው በህይወቱ የሚያስተናግዳቸው ናቸው። ሕዝብ እውቀት ከማጣት የተነሳ ጠፍቷል፣ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማና አስተዋለ፣ ትንቢተ ኢሳያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው፣ መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ሉለ ባህሬ ቅዱስ ምድን ዓለም ኢየሱስ ክርስቶስ ክብር ምስጋና የደረሰው ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ፣ መንበረ ስላሴ፣ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ወለላይቱን እመቤት ድንግል ማርያም ምስጋና ይድረሳት።